ይሄ ቪዲዮ ከ16 ዓመት እስከ 22 ዓመት ያላችሁ ብቻ ነው። ኤክስፒሪየንሲ ቢካሚንግ ስለሚባል አንድ ትምህርት ልሰጣችሁ ነው። በጣም ወጥ ጠቃሚ የሆነ ነገር ነው። በተለይ በዛ እድሜ ላላችሁ ልጆች ከእኔም ፕሮግረስ ከኔም ለኔም አንዳንድ ነገሮች ነግሬያችሁ ጠቅማችሁን ነገር ትወስዱም እና ወጣት ከታዳጊ ጋር ሲመካከር ጥሩ ነው እና ቁጭል ምናምን ልቆታ ዌል ሊስን በዚህ እድሜ ያላችሁ ልጆች ላይክ፣ ዶንት ራሽ ኦን ሜኪንግ ማኒ ኦንላይን፣ ገንዘብ መስራት ላይ ምናምን ምናምን፣ ቺል ዌት። ከዛ በፊት መቅደም ያለበት ነገር አለ፣ አረጋጉቴ። ገንዘብ የምሰሩበት እድሜ አይደለም። ገንዘብ መስሪያ መንገድ ምናምን ምናምን፣ እንትና ገንዘብ እየሰራ ነው ኦንላይን፣ እንደዚህ እንደዚህ። በተለይ አሁን ትሬዲንግ ምናምን ላይ ነው በጣም ፎከስ የምታረጉት። ዛት ጉድ። ከተሳካ ግን ያው ነው በዚህ ዕድሜ የሚመጣ ገንዘብ በ16፣ 22፣ 23 እያላችሁ የሚመጣ ገንዘብ ዘላቂ አይደለም። ዘላቂ የሚያስፈልጋችሁ ያ ዕድሜ ላይ ማድረግ ያለባችሁ ኤክስፒሪየንሲንግ ቢካሚንግ የሚባል ነገር እነግራችኋለሁ። ያ ገንዘብ የምትሰሩበት ሳይሆን ህይወታችሁን የምትሰሩበት ኤጅ ነው። ላይፋችሁን የምትገነቡበት ኤጅ ነው። ሶ ምንድን ነው ኤክስፒሪየንሲንግ ቢካሚንግ?

ገና ከጀምሩ የተመሰከረለት በላቀ ግንባታና በላቀ ኑሮ የሸራተን ጎረቤት ሆነው በዙሪያ ባሉ ፓርኮች እየተዝናኑ በጥራትና በታማኝነት ልክ የሌላቸው ቤቶችን አሜባራ ፕሮፐርቲስ እንደ ሁልጊዜው ጊዜው አዳዲስ ብሎኮችን ይዞሎት መጥቷል። በአስር ፐርሰንት ቅድመ ግብያ ብቻ ያለምንም ተጨማሪ ወለድ በአመታት ያከፋፈል ስርዓት ከባለ አንድ እስከ ባለ አራት መኝታ ይዞሎት መጥቷል። ታዲያም ይጠብቃሉ፣ ፈጥነው ይደውሉ። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። አሜባራ ፕሮፐርቲስ በልዩነት የተገነባ ምድር ነው። ኤክስፒሪንሲንግ ቢካሚንግ መሆንን መለማመድ ብቁ መሆንን መለማመጃ እድሜ ነው። ከ16 እስከ 2 እድሜያችሁ ፍሪ ናችሁ። የምትሄዱበት የለም የምታወጡት ገንዘብ የለም። ቤተሰብ ላይ ናችሁ ቢል የለባችሁ እንደኛ የቤት ክራይ ምናምን ምናምን በየቀኑ የሚመጣባችሁ እንትን ስለሌለ አምሯችሁ ፍሪ ታይም ነው ነው በጣም ፕራይም ኤጃችሁ ነው። ቪንቴጅ የሆነ የማይገኝ እድሜ ነው እና ሹዳፍቱ ዩዝ ኢት ኦን ሳምቲንግ ዩዝፉል። ምን ላይ እንጠቀመው? ምን ላይ ዌይስት እናደርገው? ሰክሰስፉል መሆኛ እድሜያቸው አይደለም እንዳታወዛግቡት። ኤክስፒሪየንሲንግ ቢካሚንግ እና ቢካሚንግ ሰክሰስፉል የተለያዩ ነገሮች ናቸው። ኤክስፒሪየንሲንግ ቢካሚንግ ማለት ብቁ ለመሆን መለማመድ። ማን ነው የምትሆነው? ምንድን ነው የምትሆነው? መሆን የምትፈልገው ነገር ላይ እድሜህን ማቃጠል ማለት ነው፣ ጊዜህን ማቃጠል ዌስት ማድረግና የሆነ ሰው ሆነ ብቁ ለሆነ ለመውጣት መለማመድ ማለት ነው። አሁን ለምሳሌ ገጣሚ መሆን ከሆነ የምትፈልገው ከገጣሚዎች ጋር እየዋልክ ላይታች ማለት ምን ማለት ነው፣ እየገጠምክ እየተሳሳትክ ክፊል እያረቅህ ሄድ። ኳስ ተጫዋች መሆን የምትፈልገው ስትራገጡ ለመግባት ቀንና ለሊት። አስተማሪ መሆን ምፈልግ ከሆነ በስነስርዓት መማር። የሆነ ፊዚሻን መሆን የምትፈልግ ከሆነ ትምህርት ላይ ፎከስ ማድረግ አለ አይደለም፣ በዛ መልኩ ጊዜያችን ዌስት የምታደርጉበት የምታቃጥሉበት ቪንቴጅ የሆነ የማይገኝ እድሜ ነው። እና ዩአር ኦን ዲስ ኤጅ መሆን ለምትፈልጉት ነገር ጊዜያችን አቃጥሉበት። ፓስተር ከሆነ መሆን የምትፈልገው በዛ ኬሪየር ላይ ከፓስተሮች ጋር ዋል፣ የምታደርጋቸውን ነገሮች በሙሉ ተለማመድበት። ምንበል መንበል የምታደርጋቸውን ነገሮች ማለት ነው። በዚህ መልኩ ሄደ። አሁን ለምሳሌ እኔ ዛሬ ላይ በጋዜጠኝነት መስራት ከጀመርኩ ከሀገር ወጥቼ ኦልሞስት አራት ዓመት አለፈኝ። እና ከዛ በፊት ሀገር ቤት እያለው ምንድ ነው የማደርገው? ፈረንሳይ ለጋ ሲሆን ተወ ያደርት ፈረንሳይ ጋ ሲሆን ነውእና ፈረንሳይ ደብጠኝ በጣም ነው ማነበው በጣም ነው ማንበብ የምወደው። እጽፍ ነበረ የአርቲክሎች እጽፍ ነበረ፣ ፌስቡክ ላይ የተለያዩ የፖለቲካ አርቲክሎችን እጽፍ ነበረ። ምንል ነበረ የተለያዩ ነገሮችን አድርግ ነበር። እና እነዛ በዛ እድሜ ያረኳቸው ነገሮች ዛሬ ላይ ቋሚ ሙያን ሰጥተውኝ፣ የተለያዩ ልምድ ሰተውኝ፣ ኔትወርኮችን ፈጥረውልኝ ምናምን ነገር የሆነ ሰው ሆኜ እንዲወጣ ረድቶኛል ማለት ነው። ያነገር አንተም ማንን ሆነህ ነው የምትወጣው? ላይክ ብቁ በምትሆንበት ሰዓትና ህይወትህን መገንባት መጀመር በሚገባ ሰዓት ራስህ ላይ ዲፔንድ ሆነህ ህይወትህን መገንባት በሚገባ ሰዓት ማነው የምትሆነው? ምን ላይ ተመስርተ ነው ህይወትህን የሚገነበት? ያንን ህይወትህን ለመገንባት የሚጠቅመን ነገር ኤክስፒሪየንስ የምታደርግበት የምትለማመድበት እድሜ ነው ማለት ነው። ከጓደኛ ጋር ኦብሰስድ የምትሆንበትን ነገር ቀን ሰው ላይክ ጓደኛ ምናምን የምትላቸው ነገሮች አሁን ላይ ሊመስል ይችላል። ያኔ ይመስል ነበረ፣ ግን አሁን ላይ ተረሳስተናል። ከአምስት ዓመት ከአራት ዓመት በፊት የነበረን ላይክ አብረን የተማርናቸው ዛሬ ሶሻል ሚዲያ ላይ ስንገናኝ በቃ ተረሳስተን ምናምን ነገር እና እንደዛ ነው የሚሆነው። ስልኬ ኮንታክት የሚደወልልን ኮንታክት የድሮ ሁሉም ተቀይሯል። ዛሬ ላይ በጣም ትላልቅ ብላ የምታስባቸው ሰዎች ከትላልቅ ሰዎች ጋር ነው ኮንታክት የማደርገው ማለት ነው እና ያ አንተም አሁን ላይ የምታወራቸው ሰዎች ፍቅረኛ የነች አብሬያት የሆነ ነገር ሆናለሁ የምትለው ነገር በሙሉ ኤቭሪቲንግ ሳታስበው ይለወጣል። በተለይ 24 ዓመት ካለፍክ በኋላ ህይወት ሌላ ነው። ህይወት ላይ ማይንድሴትም አስተሳሰብ ይለያል። ምን ይላል? ከዛ በፊት የነበሩ ነገሮች ከ22 ዓመት በፊት የነበሩ ነገሮች እንዳለ ይቀየራሉ። የነበሩ ነገሮች እንዳለ ታሪክ ሆነው ያልፋሉ። ጓደኛም በለው ገንዘብም በለው ምንም ነገር ቢመጣ የሚቆይ አይደለም። ሶ ብዙ ጊዜ አይተ ከሆነ ከ18 በታች ከ18 በላይ ተብሎ የሚከፈለው ዝም ብሎ ተራ ነገር አይደለም ባይዘው ማይንዳችን 18 ዓመት ሙሉ ምንድን ሲያደርግ ነው የሚቆየው ፈንክሽን ለማድረግ ሙሉ ለሙሉ ማይንዳችን ፈንክሽን ለማድረግ 18 ዓመታት ሙሉ ብሬን ሴሎችን ዲቨሎፕ እያደረገ ነው የሚቆየው አስፈላጊዎቹን ፈንክሽን ለማድረግ ሙሉ በሙሉ ለመስራት 18 ዓመታት ሙሉ ፈንክሽን የሚያደርጉትን ብሬን ሴሎችን አምርቶ ከጨረሰ በኋላ ነው ከ18 ዓመት በኋላ አእምሯችን እንደ አዲስ ሙሉ ለሙሉ ማሰብ መስራት የሚጀምረው ማለት ነው። ሙሉ ሰው ሆነ የምትወጣበት እድሜ ላይ እየመጣ ስለሆነ ሕይወት ብዙ ነገሮች ከአንተ የምጠብቅበት እድሜ ላይ እየመጣ ስለሆነ ከዛ በፊት ጊዜህን አቃጥለው ስኬታማ ሁን አይደለም፣ የሆነ ነገር ማድረግ አለብህ፣ የሆነ ነገር መሆን አለብህ አይደለም። ማን መሆን እችላለሁ፣ ምን መሆን እችላለሁ የሚለውን ነገር ኤክስፒሪያንስ የምታደርግበትና ፌል የምታደርግበት ምን የምትልበት ነው። ከዛ በኋላ የሆነ ነገር ላይ ብቁ ከሆንክ በኋላ አሁን ብቁ ሆነሃል፣ በዚህ ነገር ገንዘብ መስራት እችላለሁ ብለህ ሀያዎቹ ግማሽ ላይ ስትሆን ደግሞ ወደ ገንዘብ መስራት መማለት ህይወትህን ወደ መገንባት ፎከስ ታደርጋለህ ማለት ነው። በትምህርትም ከሆነ ትምህርት ላይ ወጥር፣ በአሪፍ ግሬድ ተመረቅ መንበል መንበል። ከዛ በኋላ 24 25 ካለፍት በኋላ ስራ መግባት ትጀምራለህ፣ ስራ መስራት ትጀምራለህ። በዛ መልኩ ገንዘብን ሜክ ማድረግ ትጀምራለ። በዚህ መልኩ አንደርስታንድ አድርጉት። ኤክስፒሪያንሲንግ ቢካሚንግዝ በጣም ጠቃሚ ነገር ለህይወት። ህይወታችሁን ኤክስፒሪያንስ የምታደርጉበት ነው፣ ላይፍን የምትገነቡበት መንገድ ነው። እና ገንዘብ ላይ አትጣደፉ ገንዘብ እፈልጋለሁ ገንዘብ ወደ እኔ እንዲመጣ እፈልጋለሁ፣ ስትሉ ገንዘብ የሚጠይቃችሁ ነገር አለ። እናንተ ማን ናችሁ ይላችኋል። ወደ እናንተ የምመጣው እናንተ ማን ስለሆናችሁ ነው ይላችኋል። ሶ እኔ እንትና ነው ወጥቻለሁ እና ገንዘብ ያስፈልገኛል ብለህ ራስህን ብቁ ሆነ የምታገኝበት ነገር እድሜ ነው። ራስህን ብቁ አድርገህ የምታወጣበት እድሜ ነው። ሶ ብቁ ለመሆን የሚያስፈልጉን ነገሮች በሙሉ ኤክስፒሪየንስ የምታደርግበት የምታነብበት፣ ደፋ ቀና ፌል የምታደርግበት፣ ምን የምትልበት ከዛ የሆነ ነገር ላይ ብቁ ሆነ የምትወጣበት እና በዛ ነገር የሚያስፈልጉ ነገሮች አትራክት የምታደርግበት ሰዓት፣ ስኬታማ ሆነ የምትወጣበት አይደለም። ከዛ በኋላ ብቁ ከሆንክ በኋላ ኤክስፒሪየንስ አድርገህ ከጨረስክ በኋላ ነው ስኬታማ ለመሆን ደግሞ መንገዶችን የሚጀምረው ሰው። ስኬታማ ሆናለሁ ብለህም ደፋ ቀና አያስፈልግም። ምንም ነገር ላይ ስኬታማ መሆን አያስፈልግም። ማንም ገንዘብ የሚጠይቅህም የለም። ገንዘብ የሚያስፈልግህም ሰዓት አይደለም። ዳትማች ዶንት ራሽን ዳት ዋን ፎከስ ኦን ኤክስፒሪየንስ ቢካሚንግ ጎ አውት አንድ ዱ ሰምቲንግ የሆነ ነገር ፍጠር የሆነ ነገር አተራም ሲሆነ ነገር አድርግ። ከዛ በኋላ የሆነ ነገር ሆነ ውጣና ኤክስፒሪየንስ ቢካሚንግ አንድ ቢካም ሰምዋን ከዛ በኋላ ዩ ስታርት ዮር ላይፍ ማለት ነው። ወል አይ ቲንክ ዲስ ማይት ቢ ሄልፕፉል ፒስ አውት። በብር ኢንቨስት አድርገው በዶላር ያትርፉ። ሰላም፣ አሊያ ባላለሁ። የአሜ ባራ ፕሮፐርቲስ የሽያጭ አማካሪ ነኝ። ገና ከጅምሩ የተመሰከረለት በላቀ ግንባታና በላቀ ኑሮ የሸራተን ጎረቤት ሆነው በዙሪያ ባሉ ፓርኮች እየተዝናኑ በጥራትና በታማኝነት ልክ የሌላቸው ቤቶችን አሜባራ ፕሮፐርቲስ እንደ ሁልጊዜው አዳዲስ ብሎኮችን ይዞሎት መጥቷል። በአስር ፐርሰንት ቅድመ ግብያ ብቻ ያለምንም ተጨማሪ ወለድ በአመታት ያከፋፈል ስርዓት ከባለ አንድ እስከ ባለ አራት መኝታ ይዞሎት መጥቷል። ታዲያ ምን ይጠብቃሉ? ፈጥነው ይደውሉ። ቶሎ ላይክ ሼር ማድረግ እንዳይረሳ አሜባራ ፕሮፐርቲስ በልዩነት የተገነባ